ያው አንቴና ማንኛውንም አይነት ማሽነሪዎች ወይም ሀገር ውስጥ ሊሰሩ የሚችሉ ማሽነሪዎችን እንሰራለን። ያው ማንኛውም ማሽን የሰው ኃይል ለመቀነስ ነው የሚሰራው። ይህ ማሽን እንደ መጀመሪያ ምን አይነት ስራዎችን መስራት ይችላል? ይሄ ማሽን ፔፐርን ቆርጦልን፣ አጥፎ እና ሰብሮ ይሰጠናል። በዚህ ማሽን በቀን ከ850 እስከ 1000 ፍሬ ድረስ በ8 ሰዓት ውስጥ ወይም ሞተርን ሳናጠፋ ኮንቲኒየስ ታይም ከሰራንበት ከዛም በላይ መስራት አቅም አለ። ምናልባት ይህ ማሽን ምን አይነት ቦታ ላይ ቢሰራ የተሻለ ነው ተብሎ ይታሰባል? እኛም ማሽን ከኛ ለሚወስዱ ሁለት ነጻ ሞልድ እና ሌሎች ደግሞ ዲዛይኖች ካላቸው ደግሞ ወይም በክፍያ ማሰራት ይችላሉ። ሰዎች አምራች ከሆኑ ወይንም ደግሞ ወደዚህ ቢዝነስ ቢቀላቀሉ ምን ያህል ትርፋማ ወይንም ደግሞ ውጤታማ ይሆናሉ ተብሎ ይታሰባል? ከእኛ ጋር ማሽን ለሚወስዱ ሰዎች የአመራረት እና ማሽን የማንቀሳቀስ ወይም ማሽን ኦፕሬት እንዴት እንደሚያደርጉ ስልጠና እንሰጣቸዋለን። ለገበያም ደግሞ ያን ያክል እጥረት የለውም፣ ሰውም ተፈላጊነት አለው። በራሳቸው ዲዛይን ተቀብለው ራሳቸው ሲልክ ስክሪን ዲዛይኑን አውጥተው እንዲሰሩ ማድረግ ይቻላል። እስኪ ስለ ዋጋው እናንሳ፣ ምን ያህል ነው አሁን ላይ እየተሸጠ የሚገኘው? ደስ የሚለው ይሄ ማሽን ደግሞ አንድ ብቻ ወይም በፔፐር ባግ ላይ ብቻ ተወሰነች ብቻ አይደለም። ምሳሌ ካፒታሎቻቸውን በማሳደግ ወደ ከፍ ወዳሉት ማሽነሪዎች እንዲመጡ እናደርጋቸዋለን። ፔፐር ባግን ለመጀመር በአነስተኛ ካፒታል ከስንት ብር ጀምሮ ሰዎች መግባት ይችላሉ ወደ ቢዝነሱ ማለት እንችላለን? እንዳንቴና ማኒፋክቸሪንግ ለኤኒ ካይንድ ኦፍ የምንሰጣቸው ማሽኖች ላይ የአንድ ዓመት ጋራንቲ እና ከዛ በኋላ ላሉት ደግሞ ኤኒ ካይንድ ኦፍ ሜንቴናንስ እንሰጣቸዋለን። በሲንግል ፌዝ ነው የሚንቀሳቀሰው፣ ወይም ደግሞ ማንኛውም ቤት ውስጥ እንደምንጠቀምባቸው ቁሳቁሶች ሶኬት ሰክተን ብቻ የምንሰራበት ነው። ፔፐር ባግ ስራ ላይ ደግሞ ደስ የሚለው ማርኬቲንግ ሽም የሚሆነው ሲልክ ስክሪን ማሽን ነው። በአጭር ጊዜ ውስጥ የተሻለ የሚባሉ ትርፎችን የሚያደርግ ቢዝነስ ነው። ሰላም ተመልካቾቻችን፣ እንደምናላችሁ። ይህ የወጣቶች ቢዝነስ ፕሮግራማችን ነው። በዛሬው የወጣቶች ቢዝነስ ፕሮግራማችን በአሁኑ ሰዓት አዋጭ ከሚባሉ ስራዎች ውስጥ የሚመደበውን ፔፐር ባግ ማምረቻ ማሽንን ልንጠቁማችሁ አንቴና ማኒፋክቸሪንግ ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን ማሽኑ ምን አይነት ነው፣ በቀን ምን ያህል ማምረት ይችላል የሚለውን እና በምን ያህል ካፒታልስ ይህንን ቢዝነስ መጀመር እንችላለን የሚሉትን ጠቅላላ ያሉ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አድርጋለው እስከ ፕሮግራማችን ማብቂያ ድረስ አብራችሁ ቆዩ። ሰላም እንደምናለሽ። እግዚአብሔር ይመስገን። እንግዲህ ዛሬ አሁን ላይ ውጤታማ ከሚባሉ የስራ ዘርፎች ላይ የሚመደበውን ፔፐር ባግ የሚሰራበትን ማሽን ለተመልካች ለማድረስ ነው አንቴና ጋር የተገኘ ነው። ያው እንግዲህ ቤተኛንም ማለት ይቻላል፣ ግን ደግሞ ከአንተ ጋር የመጀመሪያችን ስለሆነ እስ እንተዋወቅ አዶና የአንቴና ማኒፋክቸሪንግ ሴልስ እና ማርኬቲንግ ክፍል ውስጥ ነው የምሰራው። ዛሬ የፔፐር ባግ ሜኪንግ ማሽንን አብረን የምናይ ይሆናል። በጣም ጥሩ እንግዲህ ያው አንቴና ማኒፋክቸሪንግ ከዚህ በፊት የተለያዩ ለቢዝነስ የሚያገለግሉ ማሽኖችን እናንተ ጋር መጥተን ለተመልካች አድርሰን እናውቃለን ግን ለማስታወስ ያህል ምን አይነት ማሽኖችን ታመርታላችሁ የሚለውን በተወሰነ መልኩ እናንሳና ወደ ዛሬው ማሽናችን እንሄዳለን ያው አንቴና ማንኛውንም አይነት ማሽነሪዎች ወይም ሀገር ውስጥ ሊሰሩ የሚችሉ ማሽነሪዎችን እንሰራለን ሜንሊ የምንሰራው ዲተርጀንት ጋር ወይም የደረቅ ሳሙና ፈሳሽ ተያያዥ ያሉ ዲተርጀንት ጋር ማሽነሪዎች እንሰራለን። ከዛም በላይ በራሳችን ዲዛይን ሞዴል የሚሰሩ ደግሞ ከሰላሳ በላይ ማሽነሪዎች አሉ። በተጨማሪ ደግሞ በነዛ በምንሰጣቸው ማሽነሪዎች ዙሪያ የማማከርን፣ የጥሬ እቃት ስሮችንም የመፍጠር ስራዎችን አብረን እንሰራላቸዋለን። ጥሩ እንግዲህ ዛሬ አጠገባችን ላይ አንድ ማሽን አለ። እሱም ፔፐር ባግ የምናመርትበት ማሽን ነው። እስኪ ስለ ማሽኑ የተወሰነ ነገር በላይ። ይሄ አሁን የምናየው የፔፐር ባግ ሜኪንግ ማሽን ነው። በዋናነት ፔፐር ባግን በተጨማሪ ደግሞ የፒዛም የኬክም እና ማንኛውም ከካርቱን ጋር ተያያዥ የሆነውን ሞልድ በመስጠት እየቆረጠ እያጠፈ እና እየሰበረ ሞዴሎችን ይሰጠናል ማለት ነው። ጥሩ እንግዲህ ከዚህ በፊት አሁን አሁን ላይ ፔፐር ባግን ወደ ስልጠናው ወይንም ደግሞ ሰዎች ወደ መጠቀሙ ሲመጡ በእጅ እየተሰራ ህትመቱ ብቻ በሲልካ ማሽን እየተደረገ ነበር። እየተመለከት ነው ያለ ነው እና ይህ ማሽን እንደመጀመሪያ ምን አይነት ስራዎችን መስራት ይችላል እንዲሁም ደግሞ ከችግር ፈችነቱ አንጻር እንዴት ትመለከቱታላችሁ እናንተ ስሰሩት በምን አይነት አኳያ አስባችሁ ነው የሰራችሁት ያው ማንኛውም ማሽን የሰው ሀይል ለመቀነስ ነው የሚሰራው ድሮ በሶስት ሰው በአራት ሰው ሊሰራ የሚችለውን ፔፐር ባክ በአንድ ቀን ውስጥ በአንድ ማሽን በመጠቀም እና የሰው ኃይልን በመቀነስ እንድንሰራበት ይህን ማሽን ፈብርከነዋል ይሄ ማሽን ፔፐርን ቆርጦልን፣ አጥፎ እና ሰብሮ ይሰጠናል። ከዛ በኋላ ደግሞ ሲልክ ስክሪን ማሽንን በመጠቀም ደግሞ የፕሪንቲንግ ፕሮሰሱን ይሰራልናል ማለት ነው። በጣም ጥሩ። ፕሮሰሶቹን ወደ በኋላ ላይ እንመለከተዋለን። ምን ያህል ስራ ያቀላል? እንዲሁም ደግሞ በቀን ውስጥ ምን ያህል ማምረት ይችላል? ሰው ከሚሰራው በተጨማሪ በማሽን ሲሆን ምን ያህል መመረት ይችላል? በዚህ ማሽን በቀን ከ850 እስከ 1000 ፍሬ ድረስ በስምንት 8 ሰዓት ውስጥ ወይም ሞተርን ሳናጠፋ ኮንቲኒየስ ታይም ከሰራንበት ከዛም በላይ መስራት አቅም አለ። አንድ ሺ ግን አቅሙ ነው ብለን የምንናገረው። በጣም ጥሩ የሚሰራበት የሀይል ፍጆታስ ምን ይመስላል? በሲንግል ፌዝ ነው የሚንቀሳቀሰው፣ ወይም ደግሞ ማንኛውም ቤት ውስጥ እንደምንጠቀምባቸው ቁሳቁሶች ሶኬት በመሰካት ብቻ በቀላሉ ሜንቴን ለማድረግ ወይም እድሜ ክልልም የማይወስን ሶኬ ሰክተን ብቻ የምንሰራበት ምናልባት ይህ ማሽን ምን አይነት ቦታ ላይ ቢሰራ የተሻለ ነው ተብሎ ይታሰባል? እንዲሁም ደግሞ ምን አይነት የእድሜ ክልል ላይ ያሉ ሰዎች ቢሰሯቸው የተሻለ ነው ይባላል? ይሄ ማሽን ስፔስም አይዝም፣ እንደምታየው አንድ ጠረጴዛ ነው። ሰዎች ቤታቸው ውስጥ በትንሽ ስፔስ ውስጥ ሜንቴንም ለማድረግም ቀላል የሆነ ሲሆን ግን ያው ዊዝ እንደ ፕሮሰስ ደግሞ አሪፍ የሆነ ገበያ ሲኖራቸው ደግሞ በራሳቸው ቢሮ ከፍተው ፔፐር ባክ ስራ ላይ ወይም ጅምላ አከፋፋይነት በመሆን ስራ ውስጥ መግባት ይችላሉ። ምን ያክል እድሜ ይወስናል ለሚለው ጥያቄ ደግሞ ማንኛውም በእድሜ ክልል ውስጥ ያሉ ሰዎች መስራት የሚችላቸው ነው። ከአዛውንቶችም ከወጣቶችም መስራት የሚችሉት ነገር ስለሆነ ቀላል ነው። እንድሮ እንግዲህ ፔፐር ባግ የተለያየ አይነት ሳይዝ አለው። ምናልባት ይህ ማሽን የትኞቹን ፔፐር ባጎች ነው የሚሰራልን በሳይዝ አንጻር ትልቅ፣ ትንሽ እንዲሁም ደግሞ መካከለኛ የሚባል ስላለ የትኛውን ነው መስራት የሚችልልን? ማሽኑ ያው ሞልድ ነው የሚቀበላችው፣ ሶ በማንኛውም ሳይዝ ወይም በማንኛውም ዲዛይን እንዲሰራ አድርጎ ሞልዱ ካስተማይዝ መደረግ ይችላል። እኛም ማሽን ከኛ ለሚወስዱ ሁለት ነፃ ሞልድ እና ሌሎች ደግሞ ዲዛይኖች ካላቸው ደግሞ ወይም በክፍያ ማሰራት ይችላሉ። በጣም ጥሩ። ምናልባት አሁን እየተመለከትኩት ነበረ፣ የተለየ አይነት የተወሳሰበ ነገር አይታየኝም። ነገር ግን እንዴት ነው ሰዎች መጠቀም የሚችሉት? ፕሮሰሱ በምን አይነት መልኩ ነው የሚሆነው? የራሱ አንድ ሞተር አለው፣ ከታች የሚገጠምበት ወይም ሁለት ሆርስ ፓወር ያለው ሶኬት ይሰካል። ከዛ በኋላ ስዊች አለው። ስዊቹን ኦን ስናረገው ሞተሩ ሲሽከረከር እና ሞልድ ፊድ ስናረገው ወረቀታችንን አጥፎ ቆርጦ ይሰጠናል። ከኋላ ያለው ፕሮሰስ አለው። በሁለት ሰው ማክሲመም ሊሰራ የሚችል ነገር። በጣም ጥሩ ስልጠና ያስፈልገዋል። ያው ሌሎች በእጅ የሚሰሩት ስልጠና ያስፈልጋቸዋል። ምናልባት የማሽኑ ኦፕሬት ለማድረግ እንዲሁም ደግሞ ፔፐር ባጉን ለመስራት ስልጠና ያስፈልገዋል። ኤቭሪ ማሽን እኛ ከእኛ ጋር ማሽን ለሚወስዱ ሰዎች ያመራረት እና ማሽን የማንቀሳቀስ ወይም ማሽን ኦፕሬት እንዴት እንደሚያደርጉ ስልጠና እንሰጣቸዋለን። ከዛ በተጨማሪ ደግሞ እነዚህ ማሽነሪዎች ሲወስዱ ፔፐር ባግን በማንዋልም በማሽኑም እንዴት አድርገው መስራት እንደሚችሉ ነፃ ስልጠና እንሰጣቸዋለን። በጣም ጥሩ። ምናልባት አሁን ስልጠናውን ከወሰዱ በኋላ እንዲሁም ደግሞ ይህንን ማሽን ከወሰዱ በኋላ ሰዎች ብዙዎች የሚቸገሩት የጥሬ እቃ አቅርቦት ችግር ነው እና ምናልባት ወረቀቱን ወይንም ደግሞ ጥሬ እቃውን እንዴት ነው ሰው ማግኘት የሚችለው? በምን አይነት መልኩ ደግሞ በእናንተ በኩል ሊመቻች ይችላል? እነዚህ ማሽነሪዎች ከኛ ሲወስዱ እንደ ካምፓኒ የጥሬ እቃ ማመቻቸት ስራ እንሰራለን። በፔፐር ባግ ዙሪያ ግን ያሉትን ፔፐሮቹንም ካምሱሮቹንም ተያዥ የሆኑ የሚያስፈልጓቸውን ሮ ማቴሪያሎች ደግሞ እኛው በራሳችን ፓኬጅ በማዘጋጀት ለደንበኞቻችን ፕሮቫይድ እናደርጋለን። አይኛ ደግሞ በጅምላ ነው መረ ከምንፈልገው ወይ ደግሞ ጥሬ ዕቃ አቅራቢዎችን አገናኙ ካሉ ደግሞ ስልክና አድራሻ በመስጠት ትስስሮችን ፈጥርላቸዋለን። በጣም ጥሩ የገበያ ትስስር ውስጥ ምን ይመስላል? አሁን ሰዎች ፔፐር ባግ አመረቱ፣ ካመረቱ በኋላ ደግሞ ወደ ገበያ ማውጣት አንደኛው ስራ ቢዝነሱ ምሱ ስለሆነ ከወጡ በኋላ ምን ያህል ተቀባይነት ይኖረዋል ብላችሁ ታስባላችሁ? ያው ከቢዝነስ ጥናቱ ጋርም በደንብ ስለምሰሩበት የተወሰነ ከእናንተ አንደበት እንገራው። ያው ፔፐር ባጎች ላይ ወይም ሌሎቹም የካርቶኖች ላይ የምንሰራቸው የፒዛ ሊሆን ይችላል፣ የኬክም ሊሆን ይችላል፣ እንዳለ በብዛት ነው የምናስረክበው። ለገበያም ደግሞ ያን ያክል እጥረት የለውም። ሰውም ተፈላጊነት አለው። እንደገና ደግሞ አንድ ደግሞ ለማርኬቲንግ ደግሞ ጨመር ስንል በራሳቸው ብራንድ ወይም ሎጎ በሴልክ ስክሪን አማካኝነት ስለምንሰራላቸው የሚያገኙትን ፊድባክ አሪፍ ነው። እኛም በሰራ ነው። በገበያ ጥናቱ ደግሞ በአሁኑ ወቅት ፕሮፊታብል ሊያደርጋቸው ወይም በአጭር ጊዜ ውስጥ ትርፋማ ሊያደረግ የሚችል ገና ያልተለመደ እና ብዙ ሰዎች እየሰሩት ያልሆነ ስራ ስለሆነ ማርኬቱ በደንብ አቬለብል ይሆንላቸዋል። በጣም ጥሩ። ከዚኛው በተጨማሪ ሲልከን ስክሪን ከሚባለው ደግሞ ማለትም ደግሞ ሰዎች ሊያትሙበት የሚችሉበትን ማሽን እዚሁ ትሰራላችሁ እና ስለሱም ስ የተወሰነ ነገር በለን። ሲልክ ስክሪን ማሽነሮችን ደግሞ በተመጣጣኝ ዋጋ ወይም እንደ ደንበኛው ካፒታል ከአንድ ሲልክ ስክሪን ጀምሮ እስከ ባለ ስድስት ድረስ እንሰራላቸዋለን። የዛ ማሽን ደግሞ ራሱን የቻለ የፊልሚንግ ፕሮሰስ ደግሞ ነፃ ስልጠናም እንሰጣቸዋለን። ለኤቭሪ ካምፓኒ የተለያየ ሎጎ ዲዛይን ስላላቸው በራሳቸው ሎጎ በራሳቸው ዲዛይን ተቀብለው ራሳቸው ሲልክ ስክሪን ዲዛይኑን አውጥተው እንዲሰሩ ማድረግ ይቻላል። እንግዲህ የፔፐርባግ ቢዝነስ አሁን ላይ በደንብ እየተለመደ የመጣ ሰዎችም ደግሞ እየተጠቀሙት የመጡት የቢዝነስ አይነት ነው። ነገር ግን ሰዎች አምራች ከሆኑ ወይንም ደግሞ ወደዚህ ቢዝነስ ቢቀላቀሉ ምን ያህል ትርፋማ ወይንም ደግሞ ውጤታማ ይሆናሉ ተብሎ ይታሰባል። እዚህ ስራ ውስጥ ለሚገቡ ካስተመሮቻችን አንድም ስቴፕ ለማርኬቲንግ ቀረብ ወይም ለትርፋማነ ቀረብ የሚያደርጋቸው እንዳልኩ ሲልክ ስክሪን በመጠቀም እራሳቸው ሎጎን ዲዛይን በማድረግ ወይም የደንበኞቻቸውን ሎጎ ዲዛይን እያደረጉ ስለሚያስገቡ የሚያገኙትን ፊድባክ አሪፍ ነው። ከሆነ ጊዜ በኋላ ደግሞ ፊክስድ የሆነ የትዕዛዝ ቁጥር ወይም ሚኒመም፣ ይህን ያክል ትዕዛዝ ብቻ ነው የምንቀበለው። ብዛትም ስለሆነ የምታስረክቢው፣ ተርፉም ደግሞ ከብዛት ሲሆን ሻል ያለ ፕሮፊታብል ነው እና ያው ማንኛውም ቢዝነስ ላይ መጀመሪያ ሪተርን ኢንቨስትመንት የሚባለውን ወይም ያወጣነውን ወጪ እንዲመልስልን ማድረግ ነው። ሶ ፔፐርባግ ዙሪያ ደግሞ በአጭር ጊዜ ውስጥ ወይም ስድስት ወር አምስት ወር ማክሲመም ቢፈጅ ነው። ማርኬቱን ደግሞ ደስ የሚለው ይሄ ማሽን ደግሞ አንድ ብቻ ወይም በፔፐር ባግ ላይ ብቻ ተወሰነች ብቻ አይደለም። ለምሳሌ የኬክም የፒዛም ስለሚሰራ፣ የሻማ ቦክሶችንም ስለሚሰሩ፣ ፍሌክሰብል እየሆነን እንደ ማርኬቱ እንደ አቬይለበል ልች ፍሌክሰብል እየሆነን በአጭር ጊዜ ውስጥ ትርፋማ የሚያደርገን በጣም ጥሩ። እስቲ ስለ ዋጋው እናንሳ፣ ምን ያህል ነው አሁን ላይ እየተሸጠ የሚገኘው? የፔፐር ባግ ማሽኑ ከሁለት ነፃ ሙልድ ጋር 350 ሺ ብር ለደንበኞቻችን ከነፃ የአመራረትና ማሽን የማንቀሳቀስ ስልጠና ጋር እንሰጣቸዋለን። ከፈለጉ ደግሞ እንደ ተጨማሪነት የሲልክ ስክሪን ማሽነሪዎችን ደግሞ ከነሱ ካፒታል ጋር የሚሄዱ ከባለ አንድ ጀምሮ እስከ ባለ ስድስት ድረስ በተመጣጣኝ ዋጋ እናስረክባቸዋለን። ጥሩ አነስተኛው ምን ያህል ነው? እሱ የሲልክ ስክሪን ማሽን ከ35 ሺ ብር ጀምሮ አለ። ከፍ ወዳሉት አሉት ስንሄድ ደግሞ ባለ አንድ፣ ባለ ሶስት፣ ባለ አምስት እያለ ከፍ እያለ ይሄዳል። በጣም ጥሩ። ምናልባት አሁን ሰዎች በእጅ ብቻ ስልጠናውን ወስደው ይህንን የህትመቱን ብቻ መውሰድ የሚፈልጉ ሊኖሩ ይችላሉ እናንተ ጋር መጥተው እና እነሱንስ በምን አይነት መልኩ ነው የምታስተናግዱት? ጥሩ ጥያቄ ነው። እኛ የምናገኘው ካፒታሉ የለኝም ማሽኑ ትልሽ ይተልቅብኛል ከኔ ካፒታል ጋር ሄድም ለሚሉ ደግሞ በክፍያ ራሱን የቻለ በማኗዲ ወይም እጃቸውን በመጠቀም ፔፐር ባግን እንዴት መስራት እንደሚችሉ ስልጠናም ጥሬ እቃዎችንም፣ እና ሲልክ ስክሪን ማሽኖችንም ፕሮቫይድ በማድረግ ከጊዜ በኋላ ካፒታሎቻቸውን በማሳደግ ወደ ከፍ ወዳሉት ማሽነሪዎች እንዲመጡ እናደረጋቸዋል። ጥሩ ስለዚህ ፔፐር ባግን ለመጀመር በአነስተኛ ካፒታል ከስንት ብር ጀምሮ ሰዎች መግባት ይችላሉ? ወደ ቢዝነሱ ማለት እንችላለን። ከፍተኛው ወደ ማሽኑ ስንመጣ ስለሆነ ሁለት አይነት ሜቶዶች አሉ። ከትንሹ እንነሳ። ሲሉ አንድ ባለ አንድ ሲልክ ስክሪን ይዘን ንግባ ለሚሉ ደንበኞቻችን መነሻ ካፒታል ከስልሳ ሺ ብር ጀምሮ፣ ማለትም ስልጠናውንም ጥሬ እቃውንም ሙሉ ማቴሪያል ይዘው ለመግባት ስልሳ ሺ ብር በመጠቀም እንዲገቡ እናደርጋለን። ከዛ ግን የእኔ ካፒታል ከዛ ያነሰ ነው ለሚሉ ደግሞ ማኑዋሊ ወይም ፔፐር ባጉን በእጃቸው በመስራት ወይም ሌላ ቦታ ላይ ደግሞ ህትመቱን በማስደረግ ወደ ሰላሳ ሺህ ካፒታል ይጠይቃል እዚህ ስራ ውስጥ ለመግባት ሚኒመም ካፒታል የሚያስፈልገው ከ30 ሺህ ብር ጀምሮ ነው። ካፒታሉ ተለቅ ሲልስ በትላልቅ ማሽኖች ሲሆን ሳ በትላልቅ ማሽኖች ልግባ ለሚሉ ደንበኞቻችን ደግሞ ከ350 ሺ ብር እስከ 450 ድረስ ባለው ካፒታል ውስጥ መነሳት ይችላሉ። በጣም ጥሩ። እስቲ ፕሮሰሱ ምን እንደሚመስል አዲስ ማሽንም ስለሆነ ተወሰነ ፕሮሰሱን እንመልከትና ከአንተ ጋር ደግሞ ተመልሰ እንገናኛለን። እንግዲህ ማሽኑ ምን ያህል ማምረት ይችላል የሚለውን እና ሲመረት ደግሞ ምን አይነት አውትፑት ይሰጠናል የሚለውን በተወሰነ መልኩ ተመልክተናል። እስቲ እንዴት ነው ክልል ከተሞች ላይ እንዲሁም ደግሞ አዲስ አበባ ላይ ተደራሽ ማድረግ የምችሉት እነዚህም ማሽኖች የሚለውን እናንሳ። እነዚህ ማሽነሪዎች ወርክሾፓችን ላይ በማሰራት ወይም በትዕዛዝ በማሰራት በሚፈልጉበት አካባቢ ወይም ገጠር ላይም ሊሆን ይችላል፣ ከተማ ውስጥም ሊሆን ይችላሉ እነዚያን መቶፒክ እንዲያደርጉ መኪኖችን ማመቻቸት ሊሆን ይችላል። እነዚህ ነገሮች እኛ እናግዛቸዋለን። የማሽን መመራረብ ፕሮሰሱንም እንዳያችሁት ነው እኛ ለቪዲዮ አሴምብል ስላደረግ ነው ነው እንጂ እነሱ ሲያስረክቡ ኦልሬዲ ተቆርጦ ታጥፎ ያለውን እና ፕሪንት የተደረገውን ብቻ ነው ሲሆን፣ ይሄም ፕሮሰሱ በጣም አጭር እና ሞር ኢፌክቲቭ እንዲሆን ያደርገዋል። በጣም ጥሩ። ለማሽኑ ምን ያህል ዋስትና ትሰጣላችሁ? እንደ ማኒፋክቸሪንግ ዘርፍ ወይም እንደ አንቴና ማኒፋክቸሪንግ ለኤኒካይንድ ኦፍ የምንሰጣቸው ማሽኖች ላይ የአንድ ዓመት ጋራንቲ እና ከዛ በኋላ ላሉት ደግሞ ኤኒካይንድ ኦፍ ሜንቴናንስ እንሰጣቸዋለን። በጣም ጥሩ። ምናልባት አሁን ሰዎች እነዚህም ማሽኖች ከአነስተኛው እስከ ከፍተኛ ድረስ ያለውን እንዲሁም ደግሞ ስልጠናውን የሚፈልጉ ሰዎች እናንተን በምን አይነት በኩል ነው ማግኘት የሚችሉት? አድራሻ እና ስልክ ቁጥር ብጠቁመኝ። አድራሻችን ሳሪስ ነጋ ቦንገር ሆቴል አጠገብ ንብና ቡና ባንክ ያለበት ህንፃ ሁለተኛ ፎቅ ቢሮ ቁጥር 214 ላይ ያገኙናል። በተጨማሪ ደግሞ ማፕ ላይ አንቴና ማኒፋክቸሪንግ ብለው ቢገቡ እዛ ላይም አለን። በስልካችን ከታች ያለው ነው። በተጨማሪ ደግሞ ኤኒ ካይንዶ ፕላትፎርም ላይ ሶሻል ሚዲያዎች ላይ ዩቲዩብ፣ ቲክቶክ ሊሆን ይችላል ፌስቡክ ላይ እንዳለ አንቴና ማኒፋክቸሪንግ ላይ አለን። በዛ ላይ ያገኙ ይችላል። በጣም ጥሩ። በመጨረሻ ማለት የምትፈልገው ነገር ካለ ወይንም ደግሞ ሰዎች ወደዚህ ቢዝነስ ቢቀላቀሉ ያተርፉበታል የምትለውን ጠቆም አድርገን እና እዚህ ጋር እንዝጋ። እንደ ማንኛውም ቢዝነስ ማርኬቲንግ ስትራቴጂዎች ይፈልጋል። የሆነ ያክል ደግሞ የምትሄጂበት ርቀት አለ። ፔፐር ባግ ስራ ላይ ደግሞ ደስ የሚለው ማርኬቲንግ ሽም የሚሆነው ሲልክ ስክሪን ማሽን ነው። ፕላትፎርም ደግሞ አሁን ላይ በደንብ ሶሻል ሚዲያ ላይ እየተሰራ ስለሆነ ቲክቶክ ላይ ፕሬዘንት ማድረግ እንደዚህ አይነት ነገሮች በመጠቀም በአጭር ጊዜ ውስጥ የተሻለ የሚባሉ ትርፎችን የሚያደርግ ቢዝነስ ነው። እኛም እንደ ካምፓኒ ቶፕ ስሪ ውስጥ የምንላቸው ቢዝነሶች ውስጥ አሁን በቅርብ ጊዜ ውስጥ ስለገባ ማንኛውም ሪስኩን ወስዶ ለመግባት ዝግጁ የሆነ ሰው ወይም ካፒታሉን ይዞ ለመግባት ያለው ኒካይንዶ እርዳታዎችን እኛ እናደርግለታለን። በጣም ጥሩ ስለሰጠኸኝ ማብራሪያ እጅግ አርጌ አመሰግናለሁ። በቀጣይ ደግሞ በሌሎች ማሽኖች እንደምንገናኝ ተስፋ አደርጋለሁ። ክብራትና ክብራን ተመልካቾቻችን፣ በዛሬው የወጣቶች ቢዝነስ ፕሮግራማችን አንቴና ማኒፋክቸሪንግ ጋር ተገኝተን የፔፐር ባግ ማምረቻ ማሽኖች ምን እንደሚመስሉ ዋጋቸውና፣ ከአነስተኛ እስከ ከፍተኛ በምን ያህል ካፒታል ማግኘት ትችላላችሁ የሚለው መረጃችን የተከታተላችሁትን ይመስል ነበር። እነዚህን አገልግሎቶች ወይንም ደግሞ ማሽኖችን ማግኘት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል አገልግሎቶችን ማግኘት ትችላላችሁ። ስለነበረን ቆይታ ጅጋርገ እናመሰግናለን። ሰናይ ጊዜ ይሁንላችሁ።